መጅሊስም እስከ መጨረሻው እስከ ጥግ ላይ ድበት ይገባል። ፊት ለፊት ሊገትራቸው ይገባል። አስፈላጊ እርምጃ ራሱ እኮ ቤተኛ አልጋ ላይ ምክትል ከሌለው ቀበሌው ሊዘጋ ጁሙአ ሞተ ውር ተነሳ እያለ ዓለምን ማን ያስተዳድራት ነበር? ይሄን ዳዋ አታረግለት። ደጋፊ ነን ብሎ እኮ ሁለት ማማ ወተት ይጠጣሉ። ምነው አርሴናል ጓደኛ አይደለም ይህ በትርኪ ምርኪ ነገር የተገናኘ ነው። ጓደኛ ጓደኛ እን አሰላሙ አለይኩም ወራህመቱላሂ በረካቱ ቤተሰቦች፣ ይህ እንደምን አላችሁን ልኝ ሁላችሁም በያላችሁበት ሰላማችሁ ብዙ ይበልልኝ። በዛሬው ፕሮግራሚ መግቢያ ላይ እንዳያችሁት እጅግ ጣፋጭና ተወዳጅ የሆነ ፕሮግራምን ይዤ ላቸው የመቀረብኩት ላይክና ሼር ማድረግ እንዳትረሱ። በቀጥታ ወደ ቪዲዮ ማንም ሙስሊም እንደው ለአገላለጼ ዱርዬ ነው ተብሎ የሚታሰብ ሙስሊም ካለ ወላሂ በነብዩ አይደራደር

ዛሬ ቤተሰቦቼን አንድ ጥያቄ ልጠይቃችሁ እፈልጋለሁ። እናንተ የኔ ቤተሰቦች ሆይ በረሱል አለ ሰላት ወሰላም ትደራደራላችሁ? በረሱል አለ ሰላት ሰላም ከእሳቸው በፊት ቅድሚያ የምትሰጡት አላችሁ? ይህንን ጥያቄን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። የኔ ቤተሰብ ሆኖ እንደዚህ ያደርጋል ብዬ የምገምተው ሰው የለኝም። እኔ በረሱል ለ ሰላት ሰላም በፍጹም ወላሂ ወተላሂ ወቢላሂ አልደራደርም። ፊዳ ከአቢ ወኡሚ ወነፍሲ ያ ረሱሉላህ። ረሱል አለ ሰላቱ ወሰላም ከነፍሴም ከቤተሰቦችም ከእናቴም ከአባቴም በላይ ወዳቸዋለሁ። ሰሞኑን እፎ የሚባል አንድ የተረገመ መርገምት የሆነ ሰው በረሱል አለ ሰላቱ ወሰላም ላይ ዘመቻ መጥቶ ልባችን ተሰብሯል። ሁላችንም ይህንን ሰው ፍትህ እንድትሰፍንበት የበኩላችንን ጥረት ማድረግ ይጠበቅብናል። ዱዓ ማድረግ ይጠበቅብናል። መጅልሱ ክስ መስርቷል። ሰውየው በክሱ መሰረት ዋጋውን እንዳገኝ ሁላችንም መረባረብ ይጠበቅብናል። እኛ ሙእሚኖች ዱዓ መሳሪያችን ነው። በዱዓ ማገዝ፣ መበርታት፣ መጠንከር ይጠበቅብናል። ና ይህን እንደዚህ አይነት የተረገሙ ሰዎች በአለም ላይ ያሉ ሰዎችን አላህ ሱብሃነሁ ወተዓላ እጃቸው እንዲ እንዲሰጣቸው በዱዓ መጠንከር መበርታት አለብን እላለሁ። ቀጣይ አንድ ቪዲዮ ጋብዣችሁም መለሳለሁኝ። ወደ ቪዲዮ ጌታ አላህ ብቻ ነው። ጌታ አይበላም፣ አይጠጣም። ጌታ አይተኛም፣ አይነሳም። ጁማ ሞቶ እሁድ የሚነሳ ጌታ ሲል ከዚህ የበለጠ የሚያስደነግጥ ነገር አለ እንዴ? ለአንተ የሚያሳፍር ነው። ምክንያቱም የአንተ ጌታ የዓለማት ጌታ ላ ተአኹዙ ሲነቱን ወላ ነውም፣ የሚያንገዳግደውም እንቅልፍ የሚይዘውም ጌታ አይደለም። ይህንም በደንብ ንገር ምን ምታፍርበት አለም? የግድ እኮ የአላን ሀያልነት ለመናገር ማይበላ ማይ ጠጣ ጌታ መሆኑን ለመናገር ከምንም በላይ አንተ ራስህ ምስክር። ዛሬ ለአንድ ሳምንት እኮ የቀበሌ ሊቀመንበር ራሱ እኮ ቤተኛ አልጋ ላይ ምክትል ከሌለ ቀበሌው ይዘጋ። ጁማ ሞተ ውር ተነሳ እያለ አለምን ማን ያስተዳድራት ነበር? እንዳ ተረግለትም እሄን አትነግረው። ስለዚህ እስላምን አራ ተቀማጭ ነው ጊዜ እንድቴክ አይደለም ልካውን። እነሱ የሚያደረጉ ዳዕዋ ምንድን ነው? ኢየሱስን ከተቀበልክ ይሄን ታገኛለህ። ኢየሱስን ከተቀበልክ እግር ቆማጣ ነበር እግር ይድናል። ኢየሱስን ከተቀበልክ ፖዘቲቭ ኮንከ ኤች ትድናለ። እስልምና ይሄን አያቀም። እስልምና ገራጅ ቤት አይደለም። ኢስላም ገራዥ ቤት አይደለም። የሆነ የተበላሸ ቦዲ ካለ ቦዲ የሚያሟላ ዲን አይደለም። ቆራጣ ከሆነ ከነ ነው እስልምና የሚቀበለው ኤች አይቪ ነው፣ ከነ ኤች አይቪ ነው አላህ የሚቀበለው። ይምረዋል፣ በሱና በአላህ መካከል ነው። የዚህ አይነት ቀልዶች መቀበል የለብህ። ኢስላምን በመቀበል ይህን ታገኛለህ አትበለው። በዱንያ ስኬትን ያገኛል፣ በአኺራ ደግሞ ጀነትን ያገኛል። ቢኖረው እንዴት መኖር እንዳለበት ያስተምራል፣ ቢያጣም እንዴት መሰበር እንዳለበት የሚነግረው ኢስላም ነው። እንዴት መኖር፣ እንዴት ማኖር ያለበት ኢስላም ነው። ይህንን የመሰለ ትልቅ የሆነ ዳዕዋ ማስተላለፍ ካልቸልክ ኢስላምን ማስተማር አትችልም። የሚገርም አገላለጽ ነው። የሚገርም ደስ የሚል አገላለጽ። እስልምና ጋራዥ አይደለም። የተቆረጠውን ትድናለህ፣ መርዝ የጠጣውን ከመርዝ ትፈወሳለህ ብሎ ጀንጂ ነው የሚያስገባ እስልምና የለም። እስልምና እንዳለህ እንደነበርክ ይቀበልሃል፣ እንደነበርክ ደግሞ ይወስድሃል። እንደሰራው ስራ የስራ ውጤት ይሰጥሃል። አለቀ በቃ። ይሄ የልጆች ጫቃቃ ጨዋታ ከረሜላ ልግዛልህ፣ ና እንደዚህ አድርግልኝ አይነት እስልምና የለም። በእስልምና ውስጥ ደስ የሚለው ነገር አላህ ስብሃነ ወተዓላ ቅዳሜና እሁድ አርፎ ሰኞ ተፈጥሮ ምናምን የሚባል ነገር የለም። ጥረት ጽድት ያለ እምነት ነው እስልምና። እኔ ላ ሀዩን ላይሞት ሀይ ነው አላህ ስብሃነ ወተዓላ፣ እንቅልፍም መንግልጃም የሚባል ነገር የማያውቀው ታላቅ የሆነ ፈጣሪ ነው ያለን። ስለዚህ እስልምናችንን ለሰዎች መግለጽ፣ ለሰዎች ማስረዳት፣ ለሰዎች ራት ይጠበቅብናል ኡስታዙ እንዳለውእና እና እንደተናገረው ቪዲዮ አለ እሱን ልጋብዛችሁ እና መለሳለሁኝ ሰዎች የአርሴናል ደጋፊ ነን ብሎ እኮ ሁለት ማማ ወተት ይጠጣሉ ምን ነው አርሴናል አምስት ገባበት ብሎ ምን አገባ አንተ ስድስት ቢገባበት ምን አስጨነቀ የአርሴናል ተጫዋች የተጫወቸው ቆንጆ ዶላር ሊዘጋ ነው አንተ በማማ ጉሮሮን ዘግተ ምንም በማይመለከት ሱብሓነ አላህ ያሳየው ይኸው ማማ የለ እዚህ መቃጠል የለ በምንማማረው ትምህርት ራሴን ገመግማለሁ። ራሴ እንትገመግማለ ራስሽን ተገመግም ያለሽ ይሄ ነው። ምንም ጭንቅ የለውም። በቃ ምርጥ ቦታ እንደናንተ እዚህ ጋር የተሰባሰባችሁ ሰዎች እንደናንተ ወላሂ አራዳ የለም። አራዳዎች ናችሁ። እዚህ ዳዕዋ መጥቶ የሚያዳምጡት ይሄ ዝም ብሎ ስራጠን በሚል ስሜት እንደ ራሳችሁ እንዳገመግሙ ወላሂ እድለኛ ናንተ እቺን ዳዕዋ ማግኘት። አላህ እኮ ያስታውሳለው ከሰባቱ ሰማይ በላይ ያለው አላህ አርሽ ላይ ያለው አላህ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያን ብሎ ማስታወስ ከዚህ የበለጠ ስኬት ምናለ። አለ ሐሙስ ዕለት ከመቅሪብ እስከ ኢሻስ ሐሰኑ ሴት መስጊድ ያዳመጥከው ልጅ አህመድ የምትባል አሁን ጠቅላይ ሚኒስትሩ አብይ ይጠሯል ብትባል እንኳን በእግር አይደለም በእጅ ትሮጣል። አዎ ሀቂቃውና እውነታው ይሄ ነው። ጠቅላይ ሚኒስትሩ ይጠሯሃል፣ ይፈልጉሃል ተብሎ አንድ ሰው ቢጠራ በእግሩም በእጁም እየቧጨረ ማንም እንዳይቀድመው እየሮጠ ሄዶ እሳቸው ጋር ይገናኛል ማለት ነው። ነገር ግን አላህ ሱብሃነሁ ወተዓላ ጋር ሲሆን ደግሞ እጅግ ከዚህ የተለየና ከዚህ የራቀ ነው። አላህ ስብሀናሁ ወተዓላ ባህሪያዬ ብሎ የሚን ፈውቂ ሰባ ሰማዋት አንተን ሲያስታውስህ ትልቅ ደረጃ ትልቅ ልቅና ነው። ዱንያ ካሉ ነገሮች ጋር ምንም የሚወዳደር ነገር አይደለም። ይህንን ደረጃ ይህንን ልቅና ልናገኝ የምንችለው መስጅዶቻችን ውስጥ ተረጋግተን መስጅዶቻችን ውስጥ በዳዋ እና በደርስ ላይ ስንጠነክር ስንበረታ ነው። እና ይህንን ተግባር የሁላ ተግባራችን ማድረግ ይጠበቅብናል። አራዳነት ማለት ብልጥ ማለት ጀግና ማለት መስጂዱ ላይ ቁጭ ብሎ አላህ ጋር የተገናኘ አላህ ጋር ትስስር ያለው ሰው ማለት ነው። እና አላህ ሁላችንንም ሰባት ሰጥቶን አላህ ወደ መስጂድ መልሶን ከአላህ ጋር የምንተዋወቅ አላህ ያድርገን ድናችንን የምንከድም ሰዎች አድርገን እላለሁ። ቀጣይ አንድ ቪዲዮ ልጋብዛችሁ። ኳስም ስታይ መጠን ይኑረ። አፍቃሪ የሆነ ከግድግዳ መጋጨት፣ ግድግዳውን በቦክስ መምታት፣ ብሎኬት መስበር ምን አገባ ለሁሉም ነገር በተቻለ መጠን ከእንዲህ ከሚያብዱ ጋር አለ ጓደኛ የብለ የደወለለ አብሽራ ይዞ ብሎ እንትና ተሸነፈ ባርላ፣ አብሽራ አላህ ሰብር ይስጥላ አንተ ምንን የሚል ከሆነ ይሄ ጓደኛ እንዳይመስል። ለማይጠቅም ነገር ለሁለት ሰዓት ለሶስት ሰዓት ቻት እየተጻጻፍክ ምትላላ ከሆነ እሱም ጓደኛ አይደለም። ኢነ ሰማዕ ወልበሰር ወልፉአድ ኩሉ ኡላኢከ ካና አንሁ መስኡላ ምንሰማበት ጆሯችን፣ ቀልባችን፣ አይናችን ሁሉም ተጠያቂ ናቸው። ሁለት ሰዓት ቻት ታደርጋለህ ለማይጠቅም። አይታት ነበር እንዴ? ከእኛ በርሶት ወጣ አላየኋትም። አረተው ባካ አያት ይመስለኛል። አራ አላየዋት ያች ቀይ የለበሰች እየለበሰች እሷ ናት እንዴ? ቀጭኗ? አራ አይደለችም ወፍራሟ። ምንደሁም የሚጠቅመን ምንም ለማይረቢያ የሁለት ሰዓት እንግዲህ ቻት ከተጻጻፍክ የመቶ ብር ካርድ ማለት ነው። እዚች ጋ ወጠ አንድ ጭማቂ አጠጣበት ትንሽ ዱብ ዱብ አንድ ጭማቂ ከሁለት ዳቦ ጋር የድሮ ቢሆን ሁለት ዳቦ ስላችሁ ትደነግጡ ነበር። ያሁን ሁለት ዳቦ እቺ ነው የምታክሉት። ስጨምቃት ጭማቂ ለዛ ብዬ ነው። የሚጠቅምህን ነገር ነው ማድረግ ያለብ። ላላስፈላጊ ነገር የሚጠራ ጓደኛ አንተ መስታወቱ ነው። ቢያንስ አንተ ዛሬ አላህ ምርጥ ቦታ አስገብቷል። ያው በነጻን የገባችሁት የከፈላችሁት ነገር የለም። አሁን ስንወጣ ደግሞ ሸቅለን ነው የምንወጣው። ይሄ ሁላችንም የሚመለከት ሁላችንም የሚነካ ነገር ነው። ቻት ላይ ስንታችን ተተክለን ቲክቶክ አይናችን እስከሚፈርጥ ድረስ አፍጠን እንውላለን። ነገር ግን መስራት ያለብን ነገር ማድረግ ያለብን ነገር ጊዜው ከሄደ እና ነገሮች ካለቁ በኋላ እንደገና ሌላ ብስጭት እና ሌላ ያልሆነ ሕይወት ውስጥ እንገባለን። ብዙዎቻችን በዚህ ነገር ላይ ተጠምደን የዚህ የቻት ሱሰኛ ሁነን ነው አሁን ያለ ነው። የቻት ሱሰኛ ጫት ሳይሆን የቻት ሱሰኛ ማለት ነው። ከጫት የበለጠ ሱስ ይዞን በዚህ ጉዳይ ላይ ነው ያለ ነው። በጣም ምክር፣ ሰፊ ምክር፣ ሰፊ ዳዋ ያስፈልገዋል። ራሳችን መገሰጽ ያስፈልገናል። ችግር ውስጥ ነው ያለ ነው ሰው መስራት ባለበት ሰዓት ሳይሰራ ጊዜውን እያሳለፈበት ጊዜውን እየገደለበት ያለ ነገር ቢኖር ገንዘቡን እየጨረሰበት ያለ ነገር ቢኖር ይሄ ነው። ቻት ላይ የምንጨርሰው ገንዘብ ለሌሎች፣ ለድሆች ለራሳችን ብዙ ጥቅም ብዙ ነገር ማድረግ የሚችል ነው እና ወደ ቀልባችን ተመልሰን ራሳችንን መሆን ብንችልላለወኝ ሁላችን የሚመለከት ነገር ስለሆነ ቀጣይ አንድ ቪዲዮ እንከታተል። ወላሂ ጓደኛ ይሄ በትርኪ ምርኪ ነገር የተገናኘ ነው ጓደኛ፣ ጓደኛ እንዳይመስልን። ጓደኛ ሰብር የሚያስተምርህ ጓደኛ፣ አኼራ የሚያስተምርህ ጓደኛ፣ ሥነ ስርዓት የሚያስተምርህ ጓደኛ፣ ልጆችህን የሚቀጥል አብሽሩ፣ አባታችሁ ቢቀድምም እኔ አለውላችሁ። ይሄን የምትማሩት እንደዚህ አይነት ትምህርት ቤት እኔ ነኝ የምከፍለው። አብሽር ያዘው፣ ሸህቴ። ይሄ ነው ነውር መሸፋፈል። ይሄ ነው ከጓደኛ ማለት አሁን ጓደኛ አለቀ። ቀድሞ ስለሞተ ለክሶ ላይ የሚያየው ሰው የለም። ቀብሮ ሽልን የሚለው እንደ አንድ ኖርማል ሰው ስንት ሰዓት ነው ቀብሮ ብሎ ነው የሚጠይቀው። ያ ጓደኛ ግን እንግዳ ማስተናጋጅ ነበር መሆን ያለበት። ያ ጓደኛ ቤተሰብን ባጠርጎ አብሽሩ ብሎ ቦታ ቦታ አድርጎ ነበር መሄድ ያለበት። ይህ ሁሉ ጭንቅ ውስጥ ከመግባት ምን እናደርገው በቃ ይቅርብ ጓደኛ፣ ምን ያደርግልን። ቁርኣን አለ ጓደኛ ኢማምን ጓደኛ ታደርጋቸው፣ ሙዓዚንን ጓደኛ ታደርጋቸው። መጨረሻ ዱንያን ስትሰናበት እኮ የምታገኛቸው ሁለቱን ነው። እነዚህን ጓደኛ አድርግ። በሁሉም እንቅስቃሴ ያላችሁ ነው ጓደኛ መምረጥ ያለባችሁ።